አነጋጋሪው ኢትዮጵያን ይቀይራል የተባለው በጠቅላዩ ግብዣ የመጣው የዓለማችን ግዙፍ ካምፓኒ። በርካታ የተፈጥሮ ሀብቶች የታደለችው ሀገራችን ኢትዮጵያ ባላት የተፈጥሮ ሀብት በአግባቡ የተጠቀመችበት ትገኛለች። አሁን ላይ ሀገራችን ኢትዮጵያ እጅግ በሚባል ሁኔታ እየዘመነችና ኢኮኖሚዋም እያንሰራራ መጥቷል። እንዲህ እንዲሆን ካደረጉት ዘርፎች መካከል ደግሞ ግንባታ፣ ኢንዱስትሪ፣ የንግዱ ዘርፍና ግብርና እንዲሁም ማድን ዋናዎቹ መሆናቸው ይነገራል። ይህንን በማስመልከትም አሁን ላይ በርካታ የውጭ ሀገር ትልልቅ ካምፓኒዎች ሀገራችን ገብተው በመስራት ላይ ይገኛሉ። በዚህም ደግሞ ኢትዮጵያ ተጠቃሚ በመሆን ድርጅቶቹም ትርፋማ እየሆኑ ናቸው። በመሆኑም በዛሬው መሰናዳችን ወደ እናንተ ውድ ተከታታዮች ለማድረስ የመረጥ ነው። ከሰሞኑ የጠቅላዩን ግብዣ በማስመልከት ሀገራችን እንደሚገቡ የተነገሩ የዓለማችን ግዙፉ የፈረንሳይ ካምፓኒን ጨምሮ ሌሎች የዓለማችን ትልልቅ ድርጅቶችንና ለሀገራችን ይዘው የመጡትን ትልቅ በረከት የምናደርሳችኋል። ውድ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ቆያል። ለቻነላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻንላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋገራለን። የዓለማችን ግዙፉ የፈረንሳዩ ካርፈር ሱፐርማርኬትን ጨምሮ በርካታ የውጭ የግብይት ማዕከላት በኢትዮጵያ ስራ ሊጀምሩ እንደሆነ ተሰማ። ድርጅቱ ወደ ኢትዮጵያ እንዲመጣ ከጠቅላይ ሚኒስቴር ዶክተር አብይ አህመድ ጋር ውይይት ሲደረግ እንደነበረም ነው የተነገረው። ግዙፉ የፈረንሳይ የሸቀጣሸቀጥ ግብይት ማዕከል ካርፈርን ጨምሮ በርካታ ተመሳሳይ የውጭ ድርጅቶች በኢትዮጵያ ስራ ሊጀምሩ እንደሆነም ታውቋል። እንደ ኬንያ ባሉ ሀገራት ግዙፍ የሱፐርማርኬት ንግዶችን የሚያንቀሳቅሰው ካርፈር ወደ ኢትዮጵያ ገበያ እንዲገባ ጠቅላይ ሚኒስትር ዶክተር አብይ አህመድ የድርጅቱ ዋና ስራ አስፈጻሚ በቀጥታ ሲያነጋግሩና ና ሲያግባቡ እንደነበረም ነው የተገለጸው። ካርፈር በሀገር ውስጥ ሊገኙ የማይችሉና በሀገር ውስጥ የሚገኙ ምርቶችን በስፋትና በጥራት በማቅረብ የሚታወቅ ሲሆን በዓለማችን ዙሪያ በአርባ ሀገራት ውስጥ 14 ሺህ ሱፐርማርኬቶችን እንደሚያስተዳድርም መረጃዎች ያሳያሉ። የካርፈር ወደ ኢትዮጵያ መምጣት ለሌሎች ሱፐርማርኬቶችም ሆነ በሌላ ዘርፍ ላይ ላሉ ድርጅቶች መምጣት ምክንያት ይሆናል። ከዚህም በተጨማሪ ሱፐርማርኬቱ ሀገራችን መግባቱ በርካታ ድርጅቶችን የሚስብ ሲሆን እንዲሁም ደግሞ ለበርካቶችም የስራ እድልን በመፍጠር ለሀገራችን ገጽታ ትልቅ ጠቀሜታ አለው። በፈረንሳይ ሀገር ያደረገው ግዙፍ የዓለማችን የሸቀጣሸቀጥ ትልቅ ድርጅት በአለም ላይ ትልቅ ገቢን በማስገኘትም በሰባተኛ ደረጃ ላይ ተቀምጧል። እንደሚታወቅው አሁን ላይ ሀገራችን ኢትዮጵያ በማደጓ የተለያዩ ዓለም አቀፍ ድርጅቶች ሀገራችን እየገቡ ይገኛሉ። ከነዚህ መካከል ቅርብ ጊዜም እንደሚታወሰው የእንግሊዙ ግሪን ሞሽን ዓለም አቀፍ የመኪና ክራይ ኩባንያ በኢትዮጵያ ስራ መጀመሩም ይታወቃል። የእንግሊዙ ግሪን ሞሽን ዓለም አቀፍ የመኪና ክራይ ኩባንያ በአዲስ አበባ የመጀመሪያውን ቢሮ በመክፈት በይፋ ስራ ጀምሯል። ዋና መስሪያ ቤቱን በለንደን ያደረገው የእንግሊዙ ግሪን ሞሽን አለም አቀፍ የመኪና ኪራይ ኩባንያ በአዲስ አበባ የመጀመሪያውን ቢሮ ሲከፍት የሚፈለገውን መስፈርት አሟልቶና አለም አቀፍ ደረጃውን ጠብቆ እንደሆነም ተገልጿል። አገልግሎቱንም በዓለማችን በሰማኒያ ሀገሮች ውስጥ በሚገኙት 700 ቢሮዎቹ እየሰጠ እንደሚገኝም የግሪን ሞሽን ኢትዮጵያ ዋና ስራ አስፈጻሚ ገልጸዋል። አዲስ አበባ አለም አቀፍ ከተማ እንደመሆኗ መጠን ይህ የመጀመሪያው ዓለም አቀፍ ኩባንያ ወደ ስራ በመግባቱ ከተማዋ እንግዶቿን በአግባቡ እንድታስተናገድ በብርቱ ያግዛታል። ከዚህም ባለፈ ለሀገር የውጭ ምንዛሬ በማምጣት ረገድ እና የስራ እድልን በመፍጠር ደረጃ ትልቅ እድል ይሰጣልም ተብለዋል። ይህ ግሪን ሞሽን የተባለው የእንግሊዙ ኩባንያ የከተማዋን ስምና ደረጃን በጠበቀ መልኩ አገልግሎት ለመስጠት ከግሪን ሞሽን ኢትዮጵያ ጋር የውል ስምምነት አድርገዋል። በዚህ የስራ ማስጀመሪያ ምህራ ግብር የመንግስት አካላት፣ የኢትዮጵያ አየር መንገድ እና የባህል ቱሪዝም ቢሮ ኃላፊዎች፣ አዲስ አበባ የሚገኙ ኤምባሲዎች፣ የዓለም አቀፍ ማህበረሰብ እንግዶች፣ የቢዝነስ ባለሙያዎች እንዲሁም ደግሞ ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል። እንደ አውሮፓውያን አቆጣጠር በ2007 በዩናይትድ ኪንግደም የተቋቋመው ይህ ግዙፍ ኩባንያ በመኪና ክራይ አቅርቦት በአለም ግንባር ቀደም አቅራቢ በመሆኑ ይታወቃል። በመሆኑም ታዲያ ኩባንያው አሁን ላይ ሀገራችን በመግባቱ በሁሉም ዘርፍ ትልቅ ጠቀሜታ እንዳለውም ይነገርለታል። በከፍተኛ እድገት ላይ የምትገኘው ሀገራችን ኢትዮጵያ ኢኮኖሚዋን ወደ ኢንዱስትሪ ለማሸጋገር ጥረት እያደረገ ሲሆን በዚህ ሂደትም ብዛት ያላቸው የኢንዱስትሪ ተቋማት ገንብታለች። እንዲሁም ደግሞ በመገንባት ላይ የሚገኙም በርካታ ናቸው። በሀገራችን ከሚገኙ የሀገራችን ኢኮኖሚ የጀርባ አጥንት ከሆኑት ትልልቅ ኢንዱስትሪዎች መካከል አንጋፋው በቢሾፍቱ የሚገኘው የቢሾፍቱ አውቶሞቲቭ ማምረቻ ኢንዱስትሪ አንዱና ዋነኛው በመሆኑ ይታወቃል። እንደሚታወቀውም በኢትዮጵያ ያለው የተሽከርካሪ ብዛት ካለም ሀገራትና ካለው የሕዝብ ብዛት አንጻር እጅግ ዝቅተኛ መሆኑ የሚታወቅ ሲሆን በሀገሪቷ ያለው የተሽከርካሪ ቁጥር ከሰው ስብጥር አንጻር አንድ ተሽከርካሪ በአማካኝ ከመቶ በላይ ለሚሆኑ ዜጎች እያገለገለ መሆኑም ይነገራል። ኢትዮጵያ በታሪክ ከአፍሪካ ሀገራት ቀደም ብላ መኪና ለማስገባትና ለመጠቀም ብትችልም በአሁኑ ሰዓት ግን ያለው የመኪና ብዛት ከጎረቤት ሀገራት እንኳን ሲነጻጸር ዝቅተኛ መሆኑ ይነገራል። በመሆኑም ታዲያ ይህ የምስራቅ አፍሪካ ግዙፉ የመኪና ማመረቻ ኢንዱስትሪ በሀገራችን ውስጥ መቋቋሙ ይህን በሀገራችን የሚታየውን የመኪኖች ማነስ ቁጥርን የሚጨምር ከመሆኑን ባሻገር ከውጭ በሚገቡ የተሸካሪ ምርቶች ላይ ያለውን ጥገኝነት በመቀነስ ረገድ ከፍተኛ ድርሻ በመወጣት ላይ የሚገኝ እንዲሁም ደግሞ ለበርካቶችም የስራ እድል መፍጠር የቻለ ሲሆን አሁን ላይ ደግሞ ኩባንያው የሀገር ውስጥ ፍላጎትን ከማሟላትም አልፎ ወደ ጎረቤት ሀገራት መኪኖችን አምርቶ ለመላክ ዝግጅቱን አጠናቋል። ኩባንያው ከ14 ዓመት ወዲህ ደግሞ ለደረቅ ጭነትና ለሌሎች ግልጋሎቶች የሚሉ ከ10ሺ በላይ ተሽከርካሪዎችን አምርቶም ለተጠቃሚዎች ማቅረብ የቻለም ሲሆን በዘርፉ በቂ ነው ሊባል የሚችል አቅም በመፍጠር ጠቀሜታን በመፍጠር ላይ ይገኛል። ፋብሪካው ከሚያመርታቸው የተለያዩ ተሽከርካሪዎች መካከልም ኤን ሰባት የተሰኘ ዘመናዊ ተሽከርካሪም አንዱ ነው። ይህ የሀገራችን የምስራቅ አፍሪካ ግዙፉ የመኪና ማምረቻ ኩባንያ ገጥሞት በነበረው የተለያዩ በርካታ ችግሮች ስራ እስከማቆም ደረጃ ድረስም ደርሶ የነበረ ሲሆን በተወሰደው ስር ነቀል የሆኑ እርምጃዎች፣ አሁን ላይ ፋብሪካው ጥራታቸውን የጠበቁ የጊዜውን ቴክኖሎጂ የታጠቁ እጅግ ዘመናዊ ኤን ሰባት ፒካፖችን አምርቶ ወደ ጎረቤት ሀገራት ለመላክም ዝግጅት ሀገሪቱን አጠናቋል። በመሆኑም ታዲያ ኩባንያው በዚህ ምርት የሀገር ውስጥ ፍላጎትን ከማሟላት አልፎ ለተለያዩ ጎረቤት ሀገራት በማቅረብም የውጭ ምንዛሬ ማግኛ አንዱ ዘዴ ለማድረግም በጥልቀት አቅዶም እየሰራ ይገኛል። እኚህ ተሽከርካሪዎች በዋናነት ባለቤትነታቸው የቻይና ሲሆን ለምርት አገልግሎት የሚያስፈልጉ እንደ ማሽን ያሉ የዲዛይን ስራዎች እንዲሁም ደግሞ የፋይናንስ ችግሮችን በመፍታት የኢትዮጵያ ምርት የሆነውን ተሽከርካሪ በማምረት ወደ ገበያም ለማድረስ ታቅዶም እየተሰራ ይገኛል። ፋብሪካው ኤስኬዲን በማምረት ላይ የሚገኝ ሲሆን ኤስኬዲ ማለትም በከፊል ተገጣጥሞ ከውጭ የሚመጣን ምርት እስከ መጨረሻው መኪና እንዲመስል ገጥሞ የሚያቀርብም ነው። በቀጣይ ፋብሪካው ወደ ማኑፋክቸሪንግ ለማድረግም የተለያዩ ስራዎችን እየሰራ ይገኛል። እስካሁንም ከ10 ሺህ በላይ የሚሆኑትን የመኪና ምርቶችን ለተጠቃሚዎች ያቀረበው የቢሾፍቱ አውቶሞቲቭ ማመርቻ ኢንዱስትሪ ባሳለፋቸው የስራ አመታት ውስጥ ጊዜውን የሚዋጁ ቴክኖሎጂዎችና እውቀትን እያካበተ መሆኑንም ገልጸዋል። በመሆኑም ታዲያ ይህ ኤን 7 ዘመናዊ ፒክአፕ ተሽከርካሪ ሌግዥሪ መኪና ሲሆን መኪናው 360 ዲግሪ ካሜራ ያለውና ጉልበቱም ከ2 ከ20 በላይ የፈረስ ጉልበት ያለው መሆኑም ተነግሯል። ፋብሪካው ምርቶቹን ወደ ገበያ ከመላኩም በተጨማሪ በሚቀጥለው አመት በኤሌክትሪክ ምርቶች ላይ ትኩረት አድርጎ እንደሚሰራም አስታውቀዋል። ኩባንያው አሁን ላይ ኤን ሰባት ፒካፕ ቢቢኤንና ኡራል ወታደራዊ ተሽከርካሪዎችን ጨምሮ ሌሎችም እጅግ ዘመናዊ መኪኖችን በማምረት ላይ ይገኛል። በዚህም ታዲያ የቢሾፍቱ አውቶሞቲቭ ማምረቻ ኢንዱስትሪ እኚን አዳዲስ የኢንዱስትሪ የፈጠራ ስራዎችን እያመረተ ወደ ጎረቤት ሀገራት እንደ ኬንያ፣ ጂቡቲ፣ ሱዳን፣ ታንዛኒያ እና ሌሎችም ሀገራት ለመላክም ዝግጅቱን አጠናቋል። በዚህም ታዲያ ኢንዱስትሪው በተያያዘው የበጀት አመት 250 የኤን ሰባት ፒካፕ ሞዴል ተሽከርካሪዎችን ለማምረት አቅዶም እየሰራ ይገኛል። አዲሱ የኤን ሰባት ፒካፕ ሞዴል ተሽከርካሪ የዘመኑ የመጨረሻ ስሪትና ዘመናዊ ቴክኖሎጂዎችን ያሟላ መሆኑም ተገልጿል። ከአዲስ አበባ በስተደቡብ ምስራቅ አቅጣጫ በቢሾፍቱ ከተማ የሚገኘው ብቸኛው የምስራቅ አፍሪካ የቢሾፍት አውቶሞቲቭ ማምረቻ ኢንዱስትሪ የኢትዮጵያ የኢንዱስትሪ ለውጥ የመሰረተ ድንጋ ሲሆን የቢሾፍት አውቶሞቲቭ ማምረቻ ኢንዱስትሪ በምስራቅ አፍሪካ ብቸኛው የአውቶሞቲቭ ማምረቻ ተቋም እንደመሆኑ መጠን ወደ ሀገር ውስጥ በሚገቡ ተሽከርካሪዎች ላይ ያለውን ጥገኘት በመቀነስ የቴክኖሎጂ እድገትን በማጎልበትና የስራ እድልን በመፍጠር የኢትዮጵያን ኢኮኖሚ በመቅረጽ ትልቅ ሚና በመጫወት ላይ ይገኛል። መጀመሪያ ላይ ወታደራዊ መኪኖችን ለማምረት የተቋቋመው ኩባንያው ከዚያን ጊዜ ጀምሮ የተለያዩ ተሽከርካሪዎችን፣ መኪኖችን፣ አውቶቡሶችንና ሲቪል አውቶቡሶችን በማምረት የኢትዮጵያ ኢንዱስትሪ ወደ ተሻለ ደረጃ እያሳደገ መጥቷል። ይህ በእንዲህ እንዳለን በተለይ አሁን ላይ ኩባንያው ከበባድ ወታደራዊ ተሽከርካሪዎችን በማምረት ላይ ይገኛል። በመሆኑም ታዲያ ይህ የሀገራችን ግዙፉ የመኪና ማምረቻ ኩባንያ የሆነው የቢሾፍቱ አውቶሞቲቭ ማምረቻ ኢንዱስትሪ የተለያዩ መኪኖችን በተመጣጣኝ ዋጋ የሚያቀርብ ሲሆን ይህም መሆኑ በዚህ ካምፓኒ የሚመረቱ መኪኖች በበርካታ ኢትዮጵያውያን ዘንድ በጥራትም ሆነ ከውጭው አንጻር ተመራጭ መሆናቸውም ይነገራል። እንደሚታወቀው በሀገራችን ኢትዮጵያ የመኪኖች ዋጋ በብዙዎች ዘንድ የማይቀመስ በመሆኑም፣ እኚህ በተመጣጣኝ ዋጋ በሀገር ውስጥ የሚመረቱ ተሸካሪዎች ተፈላጊነታቸውም ከጊዜ ወደ ጊዜ እየጨመረ ይገኛል። እነ ሳባት ፒክፕ በዋናነት በኢትዮጵያ እያደገ የመጣውን ዘላቂና ሁለገብ ተሽከርካሪዎችን ፍላጎት ለማሟላት የተነደፉ ሲሆን ፒክአፖቹ ለግልም ሆነ ለንግድ አገልግሎት የሚውሉ በመሆናቸው ተወዳጅነታቸውም እየጨመረ መጥቷል። በመሆኑም ታዲያ የነዚህ መኪኖች በዚህ የቢሾፍቱ አውቶሞቲቭ ኩባንያ ውስጥ መሰራት ብሎም ደግሞ ወደ ውጪ መላክ የኩባንያውን ትልቅነት የሚያሳይ ከመሆኑም በተጨማሪ አዲስ አስደሳች ትልቅ ምዕራፍ ማሳያም ነው በመሆኑ ታዲያ እኚህ ዘመናዊ መኪኖች በተመጣጣኝ ዋጋ መሰራታቸው የመኪና ገበያ ላይ ለውጥ ሊያመጣ እንደሚችልም ተነግሯል። የእነዚህ ኤን ሰባት ሞዴል ፒክአፕ ቢቢኤን ና ኦራል ወታደራዊ ተሸርካዮች እንዲሁም ደግሞ ሌሎችም ዘመናዊ ሞዴሎች በሀገር ውስጥ መመረት መጀመር እንዲሁም ወደ ውጭ ኤክስፖርት መደረግ ኢትዮጵያ በአውቶሞቲቭ ኢንዱስትሪ ውስጥ የክልሉ ዋና ተዋናይ እንድትሆንም የሚያስችላት ነው። ይህም ኢትዮጵያ በቀጠናው ያላትን ኢኮኖሚያዊ አቋም ከማሳደጉም ባለፈ የውጭ ኢንቨስትመንቶች በማደግ ላይ ባለው የሀገሪቱ አውቶሞቲቭ ዘርፍ ላይ እንዲሰሩም የሚያስችል ነው። በነገራችን ላይ የአውቶሞቲቭ ኢንዱስትሪ ካፒታል ሰፋ ያለ በመሆኑ በዘመናዊ ቴክኖሎጂ በሰለጠነ የሰው ኃይልና በመሰረተ ልማት ላይ ቀጣይነት ያለው ኢንቨስትመንት ይፈልጋል። የቢሾፍቱ አውቶሞቲቭ ማምረቻ ኢንዱስትሪ በኢትዮጵያ የኢኮኖሚ ለውጥ ውስጥ ትልቅ ሚና ያለው ሲሆን፣ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት ያለውን ፍላጎት በመቀነስ ረገድ ካምፓኒው ሀገሪቱ በአውቶሞቲቭ ኢንዱስትሪ በኢኮኖሚ ራሷ እንድትችል የሚያደርግም ትልቅ ተቋም ነው። በመሆኑም ታዲያ ኩባንያው አሁን ላይ እኚህን ዘመናዊ መኪኖች ወደ ጎረቤት ሀገራት በመላክ ለሀገራችን ከፍተኛ የውጭ ምንዛሬን በማስገኘት ለሀገራችን ኢኮኖሚ ትልቅ አስተዋጽኦ ለማበረከትም በትጋት በመስራት ላይ ይገኛል። ውድ የሁሉ ዴይሊ ቤተሰቦቻችን የዛሬው ዝግጅታችን ይህን ይመስል ነበር። ባደረስናችሁ መረጃ እንደተደሰታችሁበትና በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ ና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸው መረጃዎች ይዘን እንቀርባለን። ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሁላችንም ይሁን።